የብሔራዊ ተሃድሶ ኮሚሽን በትግራይ በመቀሌ መለስ ካምፓስና በዕዳጋ ሓሙስ የተሃድሶ ማሰልጠኛ ማዕከላት ለቀድሞ ታጣቂዎች የተሃድሶ ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉ ሲያደርግ ቆይቷል። በክልሉ በአድዋ አካባቢ ሶስተኛውን የአዲ በራኸ የተሃድሶ ማሰልጠኛ ማዕከል በመክፈትም አራት መቶ ሰልጣኞችን ማሰልጠን ጀምሯል። ወደ ስልጠናው የገቡ የቀድሞ ተዋጊዎች ስልጠናው አመለካከታቸውን ሙሉ በሙሉ ልማት ላይ እንዲያደርጉ እንደሚያግዛቸው ገልጸዋል። ስልጠናው አስፈላጊ ነው፣ ለሰላም የሚያመጣ ነው። ሰላሙ ለሁሉም ማህበረሰብ ጠቃሚ ነው። ከሰላም ውጭ ሌላ አማራጭ የለውም። ከዛ የሚደረግልን ድጋፍ፣ አንዳንድ ስልጠናዎች፣ ለዛ የሚያስፈልጉ ነገሮች ደግሞ ያን ተቀብለን ከማህበረሰባችን ሆነን ይሄ ለመቀጠል ዝግጅናል። ከነበርንበት ከዛ ውጊያ ከዛ ነገር ወጥተን አሁን በቃ ሀገራችን ወደ ልማት፣ ወደ ሰላም እንዲሆን ነው የምንፈልገው። ለቀድሞ ተዋጊዎች የተሃድሶ ስልጠና መስጠትና ወደ ማህበረሰቡ መመለስ የፕሪቶሪያው ስምምነት አንድ አካል መሆኑን የገለጹት የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጀኔራል ደርቤ መኩሪያው ይህ በቅንጅታዊ ስራ እየተከናወነ ነው ብለዋል። የዲሞቢላይዜሽን ስራው ከፕሪቶሪያ ስምምነት መካከል አንዱ ዲዲአር መተግበር ነው። ሌሎች ፖለቲካዊ ጉዳዮች፣ መልሶ ግንባታ ስራዎች፣ ማህበራዊ ጉዳዮች አሉበት። እዛ ውስጥ ትልልቅ ሰብአዊ መብት ጉዳዮች ሁሉ አሉበት። እነዚህን አካቶ ጎን ለጎን የዲሞቢላይዜሽን ስራ የዲስ አርማመንት ስራ መልሶ የማቋቋም ስራ ትልቅ ኃላፊነት የተሞላበት ተግባር በመሆኑ ይሄን ሊያስኬድ የሚችል በኮሚሽን ደረጃ መንግስት አቋቁሞ ስራ እየሰራን ነው። ከትግራይ ክልል ጋር በጣም በቅርበት ተቀናጅተን በጣም ብዙ ስራዎች ጥሩ ጥሩ ስራዎችን እየሰራን ጀምረናል። እያሰፋን እያሰፋን አሁን ወደ ሶስተኛው የዲሞቢላይዜሽን ማዕከላችን ነው እየመጣን ያለ ነው። የአዲ በራኸ የተሃድሶ ማሰልጠኛ ማዕከል የስልጠና ማዕከላትን የማስፋት ስራው ማሳያ እንደሆነም ብርጋዴር ጀነራል ደርቤ መኩሪያው ጠቅሰዋል። ዞኖችና የማዕከላዊ ዞንን በቅርበት ለማገልገል ብሎ ታስቦ የተገነባ ነው። ክቡር ጀነራል ታደሰም የአሁኑ የክልሉ ፕሬዚዳንት በተደጋጋሚ ጠይቁን ነበር። ሰው መንገላታት የለበትም፣ ከሽሬ ወደ መቀሌ ዳጋ ሐሙስ። ስለዚህ በቅርቡ ይሄ ካምፕ ተገንብቶ ለወጣቶቹ በቅርቡ አሰባስበን የተሃድሶ ማዕከል የምናደረግበት እንዲሆን ከፍተኛ ፍላጎት ነበራቸው። በተባለው መሰረትም ተገንብቶልን ዛሬ ተጀምሯል። ይሄ ትልቅ እርምጃ ተደርጎ ይወሰዳል። በአዲ በራኸ የተሃድሶ ማሰልጠኛ ማዕከል የስራ ማስጀመሪያ መርሃ ግብር ላይ የተባበሩት መንግስታት፣ የአፍሪካ ህብረትና የአጋር ሀገራት ታዛቢዎች ተገኝተዋል።